ጄኔራል ምግበይ የሚመሩትና እና የኤርትራ ድንበር ያለው ጦሩ አመፀ አልዋጋም አለም። መሞት በቃን የሚለው የወታደሮች ድምፅ ከትግራይ ተሻግሮ ላስመራ ከባድ መልእክት አስተላልፏል። በሌላ በኩል ድንበር ላይ ያለው ጦር ሻቢያ ላይ መነሳቱን አውጇል። ጦሩ ህዋትን ለማጥፋት ከሚንቀሳቀሰው የሐራ መሬት ኃይል ጋር መጣመሩን ይፋ አድርጎም ሻቢያና ህዋትን ለመገርሰስ እንደሚንቀሳቀስም ተናግሯል። የድርጅቱን እንቅስቃሴና የጦሩን አመፅ የተመለከተ ጥብቅ መረጃ ከኤርትራ ጣራ ድንበር ተሰምተዋል፣ በዝርዝር እናስደምጣቸዋለን። ጄኔራል ታደሰ ወረደ ከአደባባይ ጠፍተዋል። ጄኔራሉ በጌታቸው ረዳ ላይ ያደረጉት በራሳቸው ላይ እየደረሰ ይመስላል። ለጉዳዩ ቅርበት ያላቸው ምንጮች ጄኔራል ታደሰ ከስልጣን መፈንቀላቸውን እየተናገሩ ነው። ዶክተር ደብረ ጽዮን በቅርቡ ያቋቋሙት የጦር ኮሚቴ ጄኔራሉን መንበር እንደጠቀለለ የሚገልጽ መረጃ ወጥተዋል። ታደምጡታላችሁ። የፌዴራል መንግስቱ ለተባበሩት መንግስት ት ድርጅት ደብዳቤ ካስገባ በኋላም የተመድ ከፍተኛ ባለስልጣን አስመራ ገቡ። ባለስልጣኑ ከፕሬዚዳንት ኢሳያስ አፈወርቂ ጋር ባዳያሉ ቤተ መንግስት መክረዋል። ኢሳያስ ግጭቱ ሳይነሳም አስቀድማችሁ አስቁሙት ሲሉም አስጠንቅቀዋል። ትሰሙታላችሁ። በኢትዮጵያ ምንነቱ ያልተረጋገጠ ወረርሽኝ በሽታ መከሰቱ ተሰማ። በሽታው እጅግ አደገኛ ነው የተባለ ሲሆን ሰዎችም ሙተዋል። በጉዳዩ ላይ በመንግስት በኩል የተሰማ መረጃ አለ፣ እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30 ፐርሰንት ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10 ፐርሰንት ቅድመ ክፍያ ይዞልዎት ቀርበዋል። ባለሁለት መኝታ 250000 ብር ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉም ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 9828 ላይ ፈጥነው ይደውሉ። ጄኔራል ምግበይ የሚመሩትና ኤርትራ ድንበር ያለው ጦር አመጸ፣ አልዋጋም አለ። መሞት በቃን የሚለው የወታደሮች ድምጽ ከትግራይ ተሻግሮ ላስመራ ከባድ መልእክት አስተላልፏል። በሌላ በኩል ድንበር ላይ ያለው ጦር ሻቢያ ለመነሳቱን አውጇል። ጦሩ ህዋትን ለማጥፋት ከሚንቀሳቀሰው የሐራ መሬት ኃይል ጋር መጣመሩን ይፋ አድርጎ ሻቢያና ህዋትን ለመገርሰስ እንደሚንቀሳቀስም ተናግሯል። የድርጅቱን እንቅስቃሴና የጦሩን አመፅ የተመለከተ ጥብቅ መረጃ ከኤርትራ ድ ድንበር ተሰምቷል። በዛሬው እለት ከኤርትራ ድንበር ሁለት ወታደራዊ መረጃዎች ወጥተዋል። የመጀመሪያው መረጃ አንድ አዲስ ኃይል ሻቢያና ህዋትን ለመገርሰስ ትግል መጀመሩን የገለጸበት ነው። የኢሮፕ ሬዚስታንስ ኃይል ባለፈው ሳምንት መመስረቱንና ትግል መጀመሩን ይፋ አድርጎ ነበር። ቡድኑ ዛሬ ባሰራጨው መረጃው ደግሞ ከአራ መሬት ታጣቂዎች ጋር መቀናጀቱን ይፋ አድርጓል። በሰሜን ምስራቃዊ ትግራይ ከሚገኘው የኢሮፕ ማኅበረሰብ የተወጣጡ ታጣቂዎች ተደራሽተው የኢሮብ ሬዚስታንስ አርሚ የሚል ኃይል መመስረታቸውን ማስታወቃቸው ይታወሳል። ዛሬ እንደተሰማው መረጃ ከሆነ ይህ ኃይል ከሀራ መሬት ታጣቂዎች ጋር ለመቀናጀት ተስማምቷል። በተልምዶ ሀራ መሬት ተብለው የሚጠሩትና ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች ባሰራጩት መረጃ ይህንን ጥምረት የፈጠሩት የህዋትን የበላይነት ለመታገል መሆኑን አስታውቀው በምስራቃዊ ትግራይ የሚገኙትን የተገለሉ ያሏቸውን ማህበረሰቦች ለመጠበቅ እንደሆነ ገልጸዋል። የኢሮፕ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው የተወሰነ ክፍል በኤርትራ ኃይሎች ቁጥጥር ስር እንደሚገኝ ይታወቃል። ሌላኛው ከዚሁ አቅራቢያ የተሰማው ዜና ደግሞ ጄኔራል ምግበይ ኃይለ የሚመሩት አርሚ ጦር ማመፁን የሚገልጽ ነው። ከኤርትራ ቅርብ ርቀት በምትገኘው አዲግራት ማዕከሉን ያደረገውና በጄኔራል ምግበይ የሚመራው አርሚ 15 አልዋጋም ሲል ዛሬ ማለዳ ጀምሮ አመጽ አስነስቷል። በዳፍኑ የሰነበተው የህዋት ታጣቂዎች ጥያቄዎቻችንን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈል አንፈልግም የሚል መፈክር እያሰሙ አርሚ 15 በአዲግራት ከተማ በዛሬ ዕለት ሰልፍ እያካሄዱ ነው በማለት ለጉዳዩ ቅርበት ያላቸው ሚዲያዎች ዘግበዋል። ሌሎችም የአርሚ 15 ተግባርን በመከተል ትግላቸውን እንዲያጠናክሩ ጥሪ አስተላልፏል። ከሳምንታት በፊት በርካታ የህዋት አርሚዎች አመጽ አስነስተው እንደ እንደነበር ይታወሳል። በወቅቱ የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ፣ ጥቅማጥቅም እየተሰጣቸው ባለመሆኑም ወደ የአካባቢያቸው አስተዳደር ሲሄዱ ጉዳያቸው ሰሚ ያለማግኘቱን እንዲሁም እንደታገኝ እንደማይከበሩ በመግለጽ ተቃውሟቸውን አሰምተው ነበር። እንዲሁም ደግሞ ከደሞዝና ከጥቅማጥቅም ውጭ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡት የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግምና ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ታይተዋል። ይህ አመፅ ተዳፍኗል ተብሎ የታመነ ቢሆንም አሁን ዳግም አገርሽቷል። ይህም ጦርነት ለመክፈት እቅድ ለነበረው ህዋት ትልቅ እንቅፋትና ራስ ምታት ሆኗል። ጄኔራል ታደሰ ወረደ ከአደባባይ ጠፍተዋል። ጄኔራሉ በጌታቸው ረዳ ላይ ያደረጉት በራሳቸው ላይ የደረሰ ይመስላል። ለጉዳዩ ቅርበት ያላቸው ምንጮች ጄኔራል ታደሰ ከስልጣን መፈንቀላቸውን እየተናገሩ ነው። ዶክተር ደብረ ጽዮን በቅርቡ ያቋቋሙት የጦር ኮሚቴ የጀኔራሉን መንበር እንደጠቀለለ የሚገልጽ መረጃ ወጥቷል። ህወት ወደ አፋር ክልል ዘልቆ ባህር መሬት ላይ ጥቃት በከፈተበትና የመልስ ምት የድሮን ጥቃት በተፈጸመ በት አጋጣሚ ነው ጄኔራሉ የጠፉት። ከዚህም ቀደም አብረዋቸው በአደባባይ ይታዩ የነበሩት የህወሓቱ ሰው ምክትላቸው አማኔል አሰፋ በተለያዩ መድረኮች ላይ ለብቻቸው ታይተዋል። ጄኔራሉ ወደ ራያ ጨርጨር በሚጓዙበት ወቅት መንገድ ላይ ባህራ መሬት ተኩስ ተከፍቶባቸው እንደነበር መገለጹ ይታወሳል። ጄኔራል ታደሰው ወደ ራያ ባቀኑበት አጋጣሚም በመንገዳቸው ላይ ባህራ መሬት ተኩስ ከተከፈተባቸው በኋላ ወደ መቀሌ ተመልሰው ነው በዚያው የጠፉት። የእነ ጌታቸው ረዳ ደጋፊ ሆኖም ከእጃቸው የወጣውን የራያ አካባቢ አስተዳደር ለመጠቅለል ከህዋቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ማይጨው ላይ ውይይት አድርገው ጠፍተዋል። ጄኔራሉ ከራያ መልስ በአደባባይ አለመታየታቸውን ተከትሎ ወትሮውንም ለምልክት ይዘውታል የተባለው ፕሬዚዳንትነት እንደተቀሙ ጭምጭምታ እየተሰማ ነው። ጄኔራሉ ለዚያውም ውጥረት ባየለበት አጋጣሚ ከአንድ ሳምንት በላይ መጥፋታቸው መቀሌ ውስጥ ምን እየተካሄደ ነው የሚል ጥያቄ አስነስቷል። የጀነራሉ መጥፋት ከዚህ ቀደም ጌታቸው ረዳ እንዳሉት ችግሮች ሲፈጠሩ አለባቸው የተባለው የመደበቅ አባዜ ውስጥ ገብተው ወይም ለይስሙላም ከያዙት ፕሬዝዳንትነት ገለል ተደርገዋል እያስባለ ነው። በህዋት አቅራቢነት ጌታቸው ረዳን ተክተው በጠቅላይ ሚኒስትር አብይ አህመድ የተሾሙት ጀኔራል ታደሰ ለይስሙላ መሰየማቸውን የሚያሳብቁ ክስተቶች በተደጋጋሚ ታይተዋል። የህዋቱ ሊቀመንበር ዶክተር ደብረጽዮን ምክትላቸው አማኒ ሚል አሰፋም ጄኔራሉ እግር በእግር እየተከተሉ በመሰረተ ድንጋይ ማስቀመጥ ፕሮግራሞች ላይ ጭምር ባልተለመደ ሁኔታ እኩል ስማቸውን አጽፈው ታይተዋል። ጄኔራሉ ለጦርነት እየተዘጋጀ ነው የሚባልለት ህዋት አካሄድ አልተመቹም የሚለው መረጃም ሲሰማ ነበር። ጄኔራሉ በጠፉበት አጋጣሚ ህዋት ከወረዳ እስከ ክልል ያቋቋመው የጦርነት ኮሚቴ ስራ መጀመሩ ተሰምቷል። ህዋት እንዳቋቋመው የተነገረለት የጦርነት ኮሚቴ ወታደራዊ ፖለቲካዊና ዲፕሎማሲያዊ ስራዎችን በበላይነት በተዋረድ የሚሰራ ነው ተብሏል። ህወሓት የጦርነት ዝግጅቱን በሁሉም አቅጣጫ እያፋጠነ መሆኑ በሚነገርበት ወቅት የጠፉት ጄኔራል ታደሰ በአሁኑ ወቅት በምን ሁኔታ ላይ እንደሚገኙ በውል አይታወቅም። ጊዜያዊ አስተዳደሩን እየመሩ የሚገኙትና በየመድረኩ የሚወከሉት ምክትላቸው ማኔላ ሰፋ መሆናቸው ተረጋግጧል። የጄኔራል ታደሰ ጣፈንታ ጠቅላይ ሚኒስትሩ በቅርቡ ፓርላማ ላይ እንደጠቆሙት እንደ ጌታቸው ረዳ በአየር ላይ ሊንሳፈፉ እንደሚችሉ እየተጠቆመ ነው። አሊያም ደግሞ በአድፋጭነታቸው ቀጥለው አይቀሬ ነው የተባለለት ጦርነት በይፋ ሲፈነዳው ወደ ቀድሞ ህወሓት ጦር መሪነታቸው ሊመለሱ ይችላሉ እየተባለ ነው። የፌዴራል መንግስቱን ለተባበሩት መንግስታት ድርጅት ደብዳቤ ካስገባ በኋላ የተመድ ከፍተኛ ባለስልጣን አስመራ ገቡ። ባለስልጣኑ ከፕሬዝዳንት ኢሳያስ አፈወርቄ ጋር ባዳሎ ቤተ መንግስት መክረዋል። ኢሳያስ ግጭቱ ሳይነሳ አስቀድማቸው አስቁሙት ሲሉ አስጠንቅቀዋል። የመንግስታቱ ድርጅት የአፍሪካ ቀንድ ልዩ መልእክተኛ ጓንግ ኮንግ ወደ አስመራ ቅንተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቄ ጋር በቀጠናዊ ጉዳዮች ላይ ተወያይተዋል። ፕሬዝዳንት ወርቄና የመንግስታቱ ድርጅት የአፍሪካ ቀንድ ልዩ መልእክተኛ በአሁናዊ ቀጠናዊ ሁነቶች ላይ መምከራቸውን የኤርትራው ቃል አቀባይ የማነ ገብረ መስቀል ገልጸዋል። በውይይቱ ላይ የኤርትራው ፕሬዚዳንት የመንግስታቱን ድርጅት በቀጠናዊ የግጭት አፈታት ሚና ላይ ትችት ሰንዝረዋል ተብሏል። እንደ ተመድና አፍሪካ ሕብረት ያሉ የሀገራት የጋራ ተቋማትን በመውቀስ የሚታወቁት ኢሳያስ አፈወርቄ የመንግስታቱ ድርጅት ሚናም ደካማ ነው በማለት ወቀሳ አቅርበዋል ተብሏል። የመንግስታቱ ድርጅት ቀጠናዊ ግጭቶችን በመፍታት ረገድ ውጤታማ እርምጃ አልወሰደም ያሉት ኢሳያስ አሁን ያሉ ግጭቶችን ለመፍታት አዲስ አካሄድ ያስፈልጋል ብለዋል። በአፍሪካ ቀንድ ወቅታዊ ሁኔታዎች ላይ ባተኮረው ውይይት ኢሳያስ ግጭት ከመቀስቀሱ አስቀድሞ መከላከል ላይ መስራት እንደሚገባም አሳስበዋል። በአፍሪካ ቀንድ የግጭት ምንጭ የሆኑ ጉዳዮችን አስቀድሞ ከመቆጣጠር ይልቅ የዘገየ አካሄድ ውጤት እንደማያመጣም ኢሳያስ ለተመዱ ልዩ መልእክተኛ ገልጸዋል ተገልጸውላቸዋል ግጭት ከተፈጠረ በኋላ ሰላም አስከባሪ ኃይል ማሰማራት የተፈለገውን ውጤት ሊያስገኝ እንደማይችል አጽንኦት ሰጥተዋል። በአፍሪካ ቀንድ የተፈጠረው ውጥረት የመነጨው ከዓለም አቀፍ ስርዓት መዛነፍ የመነጨ መሆኑን ኢሳያስ ገልጸዋል። ለልዩ መልእክተኛው ሰፊ ምሬትና ወቀሳ ያቀረቡት ኢሳያስ ቀጠናው በውጭ ጣልቃ ገብነት ወዳልተገባ ቀውስ እየተንደረደረ መሆኑን ጠቁመዋል። የተባበሩት መንግስታት ድርጅት ልዩ መልእክተኛ በበኩላቸው ብቻው የኤርትራ ጉብኝት በቀጠናዊ ጉዳዮች ላይ ለመምከር ያለም መሆኑን ገልጸዋል። ተመድ በአፍሪካ ቀንድ ሰላም እና መረጋጋት ለመፍጠር ከፕሬዚዳንት ኢሳያስ አፈወርቂ አስተዳደር ጋር በአጋርነት ለመስራት ፍላጎት እንዳለው አረጋግጠዋል። በደቡብ ኢትዮጵያ ክልል በጅንካ ከተማ በተከሰተው ምንነቱ ባልተረጋገጠ ገዳይ ወረርሽኝ በሽታ የተጠቁ ሰዎችን ያከሙ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች ሞተዋል። ምንነቱ በውል ባልታወቀው በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጅንካ አጠቃላይ ሆስፒታል አረጋግጧል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ተገልጿል። የጤና ሚኒስቴርና ኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጅንካ የተከሰተውን በሽታም ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር መሆኑን ባወጡት መግለጫ አስታውቀዋል። በሽታው መከሰቱን ያረጋገጠው ጤና ሚኒስቴርም ስምንት ሰዎች በበሽታው እንደተጠቁም ገልጿል። በሄሞራጂክ ፊቨር በሽታ የተያዘው የመጀመሪያው ሰው የተገኘው ከሶስት ሳምንት ገደማ በፊት መሆኑን የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለ ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ መሆኑን አስረድተዋል። ዳይሬክተሩ እንደሚናገሩት የመጀመሪያው የበሽታው ተጠቂ ወደ ሆስፒታሉ ከመጣ በኋላ ህመሙ ጸንቶበት አንድ ቀን ከቆየ በኋላ ህይወቱ አልፏል ብለዋል። ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና መምጣታቸውን ገልጸዋል። ከሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና፣ አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ሁኔታውን አስረድተዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎም ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ዶክተር ሰላሙ እንደሚገልጹት የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ህክምና የተደረ ያደረግላቸው ስምንት ገደማ ሰዎች ናቸው። ከነዚህ ታካሚዎች ውስጥ የበለጠ ሕክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ መኖራቸውን ጠቅሰዋል። ታካሚዎች ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው በጣም ቶሎ ነበር ስራ የማቆም የማድረግ ደረጃ የደረሰው። አንዳንዶቹ ደና የነበሩ ሰዎች ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበር ሲሉም በታካሚዎች ላይ የታየውን ሁኔታ አስረድተዋል።